ተዘምሩ ይል እንዴ? ተዘምሩ ይል ድገም ይላቸው። እኔ እምልሽ ቅድም ያጋጠመን ምን ነበር? አንድ እኛንም የገጠመን ነገር ሊሆን ይችላል። ብዙ ጊዜ የኔ ቢጤ መንገድ ላይ ስናገኝ ትንሽ የሚሆን ትልቅ በረከት ለማሳጣት ሴጣን በረከት ለማሳጣት ነው። ከሄድኩም በኋላ መለሳለሁ። ትታዘዘው አታዘዘው ትታዘዘው ሚስት ለባሏ ትታዘዘው ነው የሚለው። ባል ደሞ ምን ይበላት ይላል፣ ያግዛት በኋላ ባልም አያግዛት ልትል ማለት ነው።

ምን አይነት አይደለም፣ ሉጭ አይደለም እና እንትን ይላል፣ ይደርቃል፣ ይፈጠራል ደሞ ቂቤ ቂቤ ስትቀባው ደሞ እንትን ይላል፣ ይከረድዳል እ

እኔ ብትቀቢ አሪፍ ይሆናል ነው ግን አንቺ በቃ ሰውን ለማስጠላት በቃ የምር ግን እንደዛ ነው ያልኩ። የምር እኔ ይኸውልሽ እዚህ ጋ ስትቀቢ ጠብ ቢል ቅቤው ያበላሽና ሽታውን አንችለውም በኋላ ብዬ ነው የስ ቅቤ ደግሞ አንዴ ደግሞ እንትን ካል አይለቅም። ግን ውጭ ላይ ከተቀባሹ ግን አሪፍ ይሆናል። ጥፋትሽ ሂላለአንቺ እለስ ለያዘሽ ነው እንጂ። እስኪ አንዴ ወደዚህ ወደ መስታወቱ አሪፍ ነው። እኔ የምልሽ ቅድም ያጋጠመን ምን ነበረ? አንድ እኛንም የገጠመን ነገር ሊሆን ይችላል። ብዙ ጊዜ የኔ ቢጤ መንገድ ላይ ስናገኝ። አዎ የምር እስኪ ንገሪያቸው፣ እገጥሟቸው ያውቃል። ተመልካቾቻችን እኔ ምን መሰላችሁ፣ የገጠመኝ ነገር ሁሌ ነው እንጂ ልክ ልሰጥልና እጄ ወደ ኪሴ አይገባም ልቤ እኮ ሊሰጥ ፈልጓል፣ እና እየተጓዝኩ አይደለም አይደለም ይደክመኛል እና ከዛ ከዛ የሚይዘኝ ነገር አለ። አይዱ ነው። ብዙዎቻችሁ አጋጥማችሁ ሊሆን ይችላል። ከዛ ብዙ ጓዝና እሄድ እሄድና ከዛ ተመልሽ ይመጣሉ ይሆን አላ ውስጣችሁ ላይ ግብት የሚል ነገር አለ አለ የሆነ እንትን አንዳንድ የሚያሳዝን ነገር ከዛ እኔ አስር አምስትም እኮ ያቅማችንን ስጡ ይላል እኮ። ግን ለመስጠት ልንሰጥ ስንል እንዳንሰጥ የሚይዘን ነገር አለ እና ብዙዎቻችሁ አጋጥማችሁ ካወቃችሁ እስኪ ኮመንት ላይ ጻፉልን። ተጉዛችሁ ከዛ ተመልሳችሁ መጥታችሁ የሰጣችሁበት አጋጣሚ ካለ ኮመንት ላይ ጻፉልን። አንቺ ገጥሞሻል? ብዙ ጊዜ ቅድም እኮ እያልኩ ነበር። ብዙ ጊዜ መንገድ ላይ የሄድኩኝ እያለ ብቻ የሆነ ሚጠይቀኝ ቁጭ ብለው እኮ ሊሆን ይችላል። ከዛ ይጠይቁኝ እና ምን መሰለህ የሄድኩኝ እያለ ወይ፣ ብዙ ጊዜ ደግሞ የሚገጥመኝ የታክሲ ሊዝ አስፋልት ልሻገር ምናምን ነገር ስል እና መብራት ሊበራብኝ ይችላል አይነት ነገር አስባለሁ እና ቶሎ ማለፍ እንዳለብኝ ሰው ወይም ደግሞ ልክ እንዲህ እንዲህ አድርጌ ከዛ ቦርሳዬን አውርጄ እንዲህ ክፍት አድርጌ ማውጣት ድካም የሚሆንብኝ ጊዜ አለ። የምር ይደክመኛል እና እያሰብኩኝ አልፏለሁ።

የምንሰጣት ነገር እኮ ትንሽ ልትሆን ትችላለች፣ ግን በመስጠት ውስጥ የምናገኛትን ዋጋ ሊያሳጣን መስጠት እየፈለግን በእጃችን ድንዝዝ ያረገና ወደ ኪሳችን እንዳንገባ ብቻ ያው ስጡ ይሰጣችኋል ነው። ይህን ግን እንዴት አነሳ ነው ይህን ሀሳብ? ያው ብቻ ዛሬ ያጋጠምን ነገር ነው በሰንበት እና ተመልሰን ሁለታችንም ሳከም ሳከም ሳከም ሳከም እያል እንትናል። እንደዚህ ያጋጥሞናል እና ያጋጠማችሁ ካላችሁ እስኪ ስንሰጥ አንዳንዴ እንትን ነው ማለት እንዲህ የሚገጥሙን ነገር ማሸነፍ የምንችለው አንድ እውነት አለ አይደል? ስንሰጥ በሰማይ ነው የሚቀመጥልን፣ እግዚአብሔር አምላክ ያስቀምጥልናል። እና የሆነ ሰዓት ላይ ዋጋ የምናገኝበትም ነው። ሴጣን ደግሞ ያንን ማሳጣት ስለሚፈልግ በተቻለን መጠን እንታገል። ያው የሚሰጥ ሁሉ በልግስና ይስጥ ይላል። እና እሱን ለማለት ያክል ነው። ዛሬ ከገጠመ ገጠመኝ አንዱ ነው። ዴ አማረብሽ አማረብሽ እስከመጨረሻም ከአንድ ሰዓት ልፋት። እስኪ ቆይ አንዱ ግን አንዱ ተጣም እንዳትል፣ ውድ ተመልካቾቻችን እንግዲህ አይ በጣም ቆንጆ ነው።

ይሄ ይሄ ማለት ነው። ውድ ተመልቋ ደግሞ ከፊት ለፊት ነው ጭራሽ ማለት ነው የሆነ ቦታ ላይ መንገዱ ጠፍቶታል። የምር ተመልካቾች አይተው ቆይ ማን መንገድ የሌለው ፀጉር ምንድነው? ምንድነው የሚባለው? ቆይ አይደለም ነው እንዴ? ማስተያየት ግን ማለት ነው። ይስቁብሻል ማርያም እንትን ነው ፀሐይ ቀጥታ ናት እንዳትበሳኝ በፀጉር መሸፍ የሆነ መንገድ ላይ የሆነ ቦታ ላይ መንገድ ተሳስተሻል እና ይሄኛው ትልቁ ሆኗል ለማንኛውም እኔ የታየኝ ነው ውድ ተመልካቾች እናንተ ደግሞ አስተያየት ስጧት ግን አምሮብሻል ፏ ብለሻል። በቃ